ዛሬ በእንጀራ እናቷ ጽናት ላይ የደረሰው የትዝታ ያደረሰችው ነገር በእውነት ልብ የሚሰብርና ልብ የሚነካ ነው። በዚህ ልክ የሰው ልጅ ክፋት የሚለው ነገር እስከ መጨረሻዋ በጣም ትን ያለኝ ማለት ነው። እንግዲህ ዛሬ እስ እስከተ መጨረሻ እንድትከታተሉ በትህትና ጠይቃችኋለሁኝ። እንግዲህ ትላንትና ፍቅሩ ከጽናት እናት ጋር ሲሄድ ከተከታትላ እቤት እንደደረሰችና ማንነቷን እና ይቺ ሴትዮ ገንዘብ የምትረዳት ምን ስለሆነች ነው ብላ ለማጣራት በሞከረችው መሰረት ፍቅሩ እንግዲ እንግዲህ ገብቶ እንዴት ሆናችሁ ከባቢ አባት ጋር ተስማምታችኋል ወይ ሲላት አልተስማማንም ወረቀቱ፣ እሷ እጅን ያለው ፋይሉ ሚፊርማውን ብቻ ነው ከባቢ ከልጇ እንደምትፈልገው የተነገራት እና ይህን ነግራው እንግዲህ በወጣ ሰዓት ቅጽበት ነበር እሷ ወደ እዛ ቤት የገባችው። ስትገባ ግን ትዝታማ መነያ ቃታት የጽናት እናት በህይወት አገኛታለሁ ብላ ያላሰበችው ነገር ቁጭ ብላ ስታገኛት እንግዲህ አንቺ ማነሽ እንዴት አልሞትሽም እንዴ እንዴት ተገኘሽ በሚል ነበር የጠየቀችላት አልሞትም እኔ ገና እቆያለሁኝ ገና አንቺን ቀብር ሳልከትሽ አልገባም ስትላት እኔ ነኝ አንቺ አንቺ ለመሆኑ ምን ልታረጊ መጣች ስትላት ቤተሰቦቼ ልሰበስብ አለችት ምንድነው ልጠይቅኝ የምትፈልጊው ጠይቂኝ መጨረሻሽ ስለደረሰ ሁሉን ነገሪ ንትላታለ የፅናት እናት ለትዝታ ትዝታ ግን እኔ ሳልሆን አንቺ ነች መጨረሻሽ የደረሰው እሱን አሳይሻለሁ ንትላታለች እስኪ እናያለን እየተባባሉ እንግዲህ ባሉበት ሰዓት እንግዲህ ስራ በዛሽብኝ እኮ ለምን ተመልሰሽ መጣሽ? ሞተሻል ብዬ እንዴት ትነሻለሽ ድጋሚ? ደግሞ ሳይሽ በጣም ገረመኝ እያለች አስደምመሽኛልም አለቻትና እንግዲህ ምንም ፍቅሩ ምንሽ ነው ስትላት፣ ፍቅሩ ጀግናው ወንድሜ ነው ያለቻት ወንድሜ ለምን ይሄን አደረገ? አለች ህመሙን አንቺ እንዲሰማሽ አንቺ ከኔ ግርማ ስትወስጂ ህመሙ የነበረኝን ስሜት አንቺም እንድትስ እንዲሰማሽ እፈልጋለሁኝ። ለዛ ነው ጀግናው ወንድሜ እንደዚህ ያረገሽ የመጣልሽ ወደ አንቺ ሲላት ይህማ ሊሆን አይችልም አጠፋሽ አለው ስትል እንግዲህ ትራስ ላይ አፍና ገላት ወታለች ማለት ነው። አሰላሙ ዓለይኩም ወረሕመቱላ ወበረካቱ። ክርስቲያን ወገኖች ሰላም ሰላም፣ ብያ ሰላማችሁ በያላችሁበት ብዛልኝ። እንግዲህ የጽናት ባቢ አባትየው ገንዘብ ለመውሰድ እንዲፈርም ቢያስገድደውም በፍጹም ቤት ለባለቤቱ እንጂ የሚሰጠው እኛ ይህ ገንዘብ የኛ አይደለም፣ የደከሙበት የለፉበት ሰዎች ማገኘት አለባቸው ሲል በፍጹም ከአባቱ ጋር እንደማይስማማ አባቱም ገንዘብ ማገኘት አለብን፣ በዚህ ነገር ብዙ ሰዎች ይፈልጉታል ይሄንን ፋይል በአራት ሰዎች እነማን ናቸው ሲለው፣ ግርማ እንዲሁም አንዲት ወንድና ሴቶች እንዲሁም ጽናት ትፈልገዋለች፣ እንግዲህ ሲለው እነዚህ ወንድና ሴቶችን ለማን ናቸው ብሎ ሲጠይቀው በፍጹም ሊነግራቸው አልችልም። እሱም ወደኋላ ነው የምትነግርህ። ልጄ አሁን ፈርምና ባለ ጊዜ ባለ ገንዘብ እንሆን አለች። ከዛ እንግዲህ ባቢና ጽናት ደግሞ ሄደው ሰላም እያላት ነበርና አባቴን ጠይቀው ስትለው እንደ ዛሬ አባቴን ጠይቀውአልሽኝ፣ እያለ ነበረ። ከዛ በኋላ እንግዲህ ፍቅር የምንሽ ነው ብላ ስጠይቃ፣ አንቺን ለማጥመድ የተጠቀምኩበት ወንድሜ ጀግና ወንድሜ ነበር ያለቻት። መልሱንም እንዴት ነው ስሜቱ ስሜት ተሰማሽ፣ እንዴት ሊሆን ቻለ? እንዴት ይሄን አደረገኝ? እንዴት ሊሆን ይችላል? እያለች ትዝታም በጣም ተናዳ፣ አንቺ ልክ ግርማ ላይ እንደረግሽው ህመሙ ለእንደዛው ነው እኔ አሁን ማስረጃ መፈለጉ ከበደኝ። ትሏል ፅናት። አላገኘሽው አይ በቃ እኔ ሰፈር ሂጄ እፈልግልሻለሁ። አባቴ ከሆስፒታል ሲወጣ ለዚህ ነገር እንዲጨነቅ አልፈልግም። ባቢ እባክ ቀደም ብዬ ሁሉ ነገር ላስተካክል ትሏል። ምን አይነት ነገሮች ነው የምታስተካክል? ሲያይ አለ አይደለ ብላ በርቀት እንግዲህ ፍቅሬን ታየዋለች። እንዴ ፍቅሬ ደግሞ እዚህ ሰፈር ምን አመጣው? ቆይ ጠብቀኝ ብላ ጥላ ትሄዳለች። ምን ሆንሽ ነው ምን ተፈጠረ ቢላትም ባቢ ልትነግረው አልፈለገችም። ከዛ ወደ ፍቅ ጥቁር ሂዳ ምንድን ነው አንተ? ማን አሳምራዊት? ማነው አንተ? ገንዘብ ለምንድን ነው በእኔ የምታስገቡልኝ? አንተስ ለምንድን ነው ሆስፒታል የመጣሁ አባቴ ምን ከእኛ መራቅ አትችሉም ወይ ምን ፈልጋችሁ ነው ስትለው፣ እኔ ከሆስፒታል ልታከም ነው እንጂ የመጣሁት አባትሽ እዚህ ሆስፒታል እንዳለ አላቅም ሲላት፣ አርባ አትታከም ነው እንደምትይኝ እዚህ ነው እንዲያንቺ አባት ያለው ብሎ ነበር የጠየቃት። አይ እባክህ ራቅ ከኛ መራቅ አለባችሁ እያለች አስጠነቀቀችው። ከዛ ባቢ ደግሞ ቤት ሂዶ አባቱን በፍጹም አቢ አልፈርምም እኔ ነግር ያለሁኝ ይቺ ልጅ በጣም ታሳዝናለች። ወደ አባቷ ንብረቷ መመለስ አለበት እያለ ነበረ ሲማፀን የነበረው። አንድ ጊዜ እስኪ እንገናኝና እናውራ ብላ ፅናት ትጠራዋለች እሱም እሺ መጣሁ ብሎ ይሄዳል በጣም እየተጨናነቀች እንዳለች እሱ ግን አገኘሽው እንዴ ይሄ ሰውዬ ግን ናሁም ተስፋ ይሆናል እንዴ ሲላት አይሆንም ማለ ከዛ ፍቅሩ ደግሞ ከሴትዮዋ በር ላይ ሄዶ ፋይል በእጁ ይዞ ስታገኘው ስትጮህበት ምን አስጮኸሽ ደነገጥሽኝ እኮ አስደነገጥሽኝ እኮ ትላል ይላታል ትዝታ ምን ማለት ነው እንዴ በእጅህ የያዝከው ምን እየሰራህ ነው በእጅህ የሚያስቆ ፋይል ምንድን ነው? እኔ ምን ሰራለሁ? ምንም አላት። ምንድነው የምትፈልገው ከእኔ ስትል ትጠይቀዋለች። ምን ፈልጋለሁ ምንድና ነው ያስከወረቀ ስትለው፣ ፋይሉ ፋይሉን እየፈለግኩ ነው አላት። አንተ ምንድነው የምትፈልገው ከእኔ? እኔማ ፋይሉን እየፈለግኩ ነው አላት። ፋይሉን ለምን ፈለግከው ሲላት እውነቱን ልንገርሽ አላት። ምንድን ነው እውነቱ? እባክህ አለችው እውነታውን፣ በጣም ፈርቻለሁ። ለምንድን ነው የፈራኸው አለችው። የማጣሽ የማጣሽ እየመሰለኝ ነው ብሎ ቀስ አረገባት። ወሬውን አይደል አለች እሷ ምንም እንደማታቅ መስላ። ነገሮች ሲስተካከሉ እኔን ጥለሽ ስሙን ካዘርሹበት ሰውዬ ጋ ምትሄጅ ይመስለኛል። እና ምን ለማድረግ እየሞከርክ ፋይሉን ፈልጌ፣ ለማን ማን እንደው ሰውየው ለማጣራት። ማንነቱን ካጣራህ በኋላ ምን ታደርጋለ? ሚስቴን ተውል ብዬ ልማጸለው ነው ብሎ ሲሸውዳት፣ ከንቱ ፍርሃት ነው በውስጥ ያደረኝ ኔ ፍቅር ብላ አታለለችው። እኔ ላንተ፣ እኔ ከአንተ ጋር ለመኖር እኮ ሁሉ ልፋት የሚኖረው ዓለም እና ጽናት ደግሞ ለናሆም ተስፋዬ ለቢቢ በማላቃቸው ሰዎች በአካውንቴ ማንነታቸው ሲያስጨንቀኝ ነበረ እና ቅድሚያ የው ልጅ ፍቅሩ ነው ጠላቴ ነው እያልሽ እንዴት ገንዘብ ሊረዳሽ ይችላል ብሎ ሲጠይቃል ባቢ እኔም እኮ ያስደነገጠኝ እሱ ነው። ለምን በግልጽ አትጠይቂውም? ሲያት እኔ ከዶክተሯ ተረድቻለሁ። ዶክተሯ ሳምራዊት የምትባል ሴት እንደምትረዳኝና ፍቅሩ እንደሚያስገባ ነው እኔ ግን ፈሪቻለሁ። ወይ ከበደለሽ ጸጸቱ ሊሆን ይችላል፣ አንቺን ሊረዳሽ ያለው ይላታል። ባቢ ጸጸት፣ ግን እሱ ግን እንዴት እንደሚረዳሽ እንዴታወች ባለ ሰዓት ነበር የነገረችው። ስለዚህ እባክሽ ጠይቅ፣ አሁንም ጠይቂው በሚላት መሰረት አሁን እሱ ለራሱ ከትዝታ ጋር ግብ ግብ በገጠመበት ሰዓት ትደውልበታለህ። አንሳል፣ ፅናት ከአንተ ፈልጋ ነው የምትደውልልህ። አንሳላት አለችው። አይ

ፍቅሩን ትቀጥለውና ትመጣል። ትገናኛሉ ስት አንተ ግን ከኛ ለምን አትርቅም? ደግሞ ማንሽ ሳምራዊት አንተስ ለምንድን ነው በአካውንት ገንዘብ የምታስገባልኝ? ጽና ዝም ብለሽ አባትሽን አድኒ። ዋና ቁም ነገሩ ግርማ ማዳን ነው። ከዛ በኋላ ማን እንደሚረዳሽ ታውቂዋለሽ። ማንነቱን ማናት ማንሽ ከማለቱን ትተሽ እሱን ማሳከም የሚበልጥሽ ይመስለኛል። አይዞሽ ነበር ብሎ ያላት ፅናት አላት ፍቅሩ፣ እኛ ገንዘብ ፈልገን ወይንም ውለታ ፈልገን አይደለም ምንረዳሽ፣ አንቺም ሆነ እኔም ሆነ ሴትየዋ ምንረዳሽ አባትሽን ለማዳን ነው። መከራከርሽን አቁሚና ግርማን በስርዓቱ አስታመሽ፣ ሌላው ነገር በኋላ ሊደርስ ይችላል። ትዝታ ደግሞ በፍጹም ልታቃመች የለባትም። አደራሽን ለትዝታ እንዳት ነግሪ ሲላት ነበር የሄደው። ትዝታ ደግሞ ፋይሉን ያቀጠር ጋ ይዛነ ባቢ ቤት ሂዳ አባትየውን ፈርምልኝ እያለች ስትል፣ ባቢ ደግሞ አልፈርምም አልፈርምም ይሄ ቤት ለባለቤቶች መመለስ አለበት ሲል ለባክ ፈርምልኝ እኔን አታናግርኝም ወይ አልቀመጥም ብሎ ባቢ ሊወጣ ሲል አባቴ አስቀምጠው እሱ እኮ አያስከብረኝም ስትለው እኔ ጋር ተደራደሪ መጀመሪያ ገንዘቡን አስገቢ ከዛ በኋላ ይፈርምልሻል ግዴለም መጀመሪያ ይፈርምልኝና ገንዘቡን አስገባለሁ ስትል በጭራሽ በተዋዋልንበት መሰረት ገንዘቡን ሳታስገቢ ማ እኛ አንፈርምልሽም ይላታል ባቢ ደግሞ በፍጹም አባዬ አተሳሳቱ ይህ ገንዘብ ይ ሀብት ንብረት የጽናትና የግርማ እንጂ የእሱ አይደለም፣ ሲላት ለምን የደክሜ የለፋሁበት እኮ ነው፣ እንዴት እንዲትላለስተው እዚህ ፈርምበስተው፣ አልፈርምም ሲላት እንግዲህ እሷም ተናደደችና አባዬ አትናገረውም እንደ ስትለው፣ ቅድሚያ ስለገንዘቡ መናገር አለብሽ። ገንዘብ ከፊርማ በኋላ በአካውንት ይገባል፣ በዚህ ግን አልስማማም ይላል። የባቢ አባት ፍቃደኛ አይደለውም ለመፈረም ባቢ ቅድሚያ የባቢ ፍቃደኝነት ሳላቅ አልሰጥም፣ አልፈርምም እያለ ደጋገመላት። እሱ እንትዬው ከኔ ጋር ከተስማማሽ ሁሉ ነገር ይስተካከላል። ውሳኔ እኔ እንጂ አንተ አይደለም አባዬ አንዲት ለማታቃት ሴት ብለህ እኔን አትጎዳኝም። ለማቃት ሴት ብዬ አይደለም የቆምኩት ስለ እውነታ ብዬ ነው የቆምኩት። ያ ቤትና ድርጅት የነጽናት ነው የእናንተ አይደለም ሲልባት እሱን አንተ አትነግረኝም፣ እድሜን በሙሉ የለፋሁበት ነው ስትል ትመልስለታለች ትዝታ። የምትለፊበትን አለማወቅ የራሴ ችግር ነው አላት ትዝታ። ለምን እኔን አታናገር የሚላልባት ለምን ልጅ ይህን አታሳመንም? ገንዘቡን ካስተካከልሽ ሁሉ ነገር በእጄ ነው አላት። ማለት ነው ከዛ ባቢም ትሰሙኛላችሁ፣ ቀን ይወስዳል እንጂ ቤት የባለቤቱ ነው ብሎ ጥሏት ወጥቶ ሄደ። ማለት ነው ከዛ ፍቅሩ ደግሞ ወደ እህቱ ሲሄድ እህቱ ባላሰበው መንገድ ጽናትን እናትን ያገኛት ህይወቷ አልፎ። ፍቅሩ እንግዲህ ወደ ጽናት እናት ወደ እህቱ በተደጋጋሚ ሲደውል ስልኳ ስላልተነሳለት ነበር የሄደው። ሂዶ ግን ያገኘው ነገር በጣም የሚያሳዝንና በጣም ልብ የሚሰብር ነው። በተለይ ጽናት እናቷን ሳታያት እንደዚህ መሆኗ በጣም ነው ልብ የሚነካው። እና እንግዲህ ሲያገኛት ግን እህቱን ብሎ ቀጥ ብሎ እሷ እንደሆነች ትዝታ እንደሆነች ተረድቷል። እሱም ከዛ ደወለላት እና የኔ ፍቅር የት ነሽ ሲላት ትንትና ጽናት እኮ በተደጋጋሚ ስትደውልልኝ የነበረው ግርማ ዲኖ ተነስቶ ነው እና አሁን ለፖሊስ ሊያመለክት ነው። ኧረ በፍጹም ይሄማ ነገር አይሆንም፣ በፍጹም በጭራሽ ሊሆን አይችልም እያለች ስትል እንግዲህ ባቢ እና የባቢ አባት ከአጠገባ ሆነው ያዳምጡ ነበር። ፖሊስ ከማምጣታቸው በፊት ፈጠን ማለት አለብን። አሁን የት ነህ? አሁን ልምጣልህ? ስትለው እዚህ ሰፈር ነኝ አለና ሲለ መጣሁ እንግዲህ ጠብቅኝ፣ አብረን እንሄዳለን አላት። ይህንን ሲነግራት እንግዲህ የዞረባት ፋይሉን ጣል አድርጋው ረስታ ወታላቸው ሄደች ማለት ነው። የፋይሉ እንግዲህ በባቢ እጅ ገብቷል ማለት ነው። በባቢ እጅ መግባቱ ፋይሉ ባቢ ቤት ጥላ መሄዱ አባትየውም አላነሳው ባቢም አላነሳው በእርግጥ ቢያነሱትም ያለ ባቢ ፊርማ የሚሆን ነገር ስለሌለ ያን ይዘው ደግሞ ለመደራደር ሲሉ እነ ጽናት ንብረት ሀብታቸው ይመለ ይመለስላቸው አባቢ መልስላቸው። ሆኖ ግን ልብ የሚሰብረው ነገር የጽናት እናት እንደዚህ ሁና ጽናት በጉጉት ፎቶግራፍ ታቅፋ እያለቀሰች እያየች አንድ ቀን እንኳ ሳታያትና ሳይታያዩ ወደዛኛው መንገድ ማስወገዷ ትዝታ በጣም ነው ልብ የተሰበረው። በእርግጥ ፍቅሩ ደግሞ አጎቷ መሆኑ በእርግጥ ጥሩ ነው። ለጽናትም አንድ ወንድሟም ቢሆን ብሩክ ያጎቷ ልጅ መሆኑን ስታውቅ በጣም የምትንከባከበው አሁንም ተጠንቀቅ ብለዋል። የጽናት እናት ከትዝታ ተንኮል ተጠንቀቅ፣ ልጅን አንድ ነገር ሳታደርግብ፣ ቶሎ ብለህ ልጅህን ወደ ራስ አድርግ ብለዋል። ለምን እሷ ስለነገረችው አሁን እንግዲህ፣ ይህ ልጅ ደግሞ ትዝታ የራሷ ልጅ ላለመሆኑን ከሰማች ደግሞ ምናልባት ፍቅሩን ለመጉዳት ብላ በልጁ ደግሞ ልትመጣበት ይችላል። የእሷ ነገር መቼም አያልቅም። በጣም ነው ድብ የሚሰብረው የዛሬው ማለት ነው። ስለዚህ ውድ ተመልካቾቼ ትዝታ ያለች ድብ የምሰራው ስራ በጣም በጣም ከባድ ነገር ነው። እና አሁን እንግዲህ በዚህ እሱ ሊያጠምዳት ትዝታ ቢሞክርም፣ ትዝታ ደግሞ ከጽናት እናት ሁሉን ነገር ሰምታለች። ወንድሟ እንደሆነ እሷን ለማ ሀዘኑን ሀዘኗ እንዲሰማት እንደ እሷ እንደሆነች ለጥቃት እንደገባ ስላወቀች አሁን ደግሞ ያ ልጅ ደግሞ የእኔ የእሱ አይሆንም የሚል ጥርጣሬ ሊኖራት ስለሚችል ከባድ ጦርነት ላይ ይገባሉ ማለት ነው እና አባትየው ግን ለገንዘብ ሲደራደሩ፣ ልጁ ግን ጨዋ ሆኖ በገንዘብ በፍጹም አይሆንም። እንዴት በህይወት ኖርሽ እያለች ነበር ስትናደድባት የነበረው ማለት ነው። እና በጣም አሳዛኝ ነው። እንግዲህ ቀጣው ደግሞ ምን ይሆን? ውጭልኝ እንኳ ብትላት መውጣት አልችል ብላ ነው እንግዲህ በትራስ አፍና ያስወገደቻት። በዛሬው በዚህ ተጠናቋል። አሰላሙ አሌይኩም ወራህመቱላህ ወበረካቱ